ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ በአዲስ ቪዲዮ ተመልሰናል ማለት ነው። ብዙዎቻችሁ እኛ ቪዲዮ እየሰራን እያለ ግን እናንተ ላይክ እያደረጋችሁ እኛን እያበረታታችሁ አይደለም ማለት ነው። ፕሊስ፣ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና ሁላችሁም ላይክ አድርጉ። በቃ ስትጀምሩ ላይክ አድርጉ። እኛ ራሱ ቪዲዮ ስንሰራ አልደከመንም፣ እናንተ አይደክማችሁም ላይክ ማድረግ ማለት ነው። ስለዚህ ላይክ አድርጉ እና ጀምሩ እና ወደ ገድሎ ንግባ። በ2018 በሪሚዲያል ፕሮግራም ጥሪ እየጠበቃችሁ ላሉ ተማሪዎች ዛሬ አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። እሱም ወራቤ ዩኒቨርሲቲ ነው ማለት ነው። በ2018 በትምህርት ሚኒስቴር ማለት ለሪሚዲያል ተማሪዎች ወራቢ ዩኒቨርሲቲ የተመደባቸው ሁሉም ተማሪዎች ምዝገባ ታህሳስ ሁለትና የምዝገባ ጊዜ ማለት ነው ታህሳስ ሁለትና ታህሳስ ሶስት መሆኑን አሳውቋል ማለት ነው። ለመመዝገብ ስትሄዱ የሚያስፈልጉ እንደዚሁም የተለያዩ ኢንፎርሜሽኖችን ትምህርት የሚጀምሩት ዲቴል በቴሌግራም ቻናል ያስቀምጥላቸዋለሁ ማለት ነው። ኮሜንት አስቀምጥላቸዋለሁ ጆኝ በማድረግ ሁሌም አዳዲስ ኢንፎርሜሽን ማዳመጥ አዳዲስ ኢንፎርሜሽን ማግኘት የሚችሉበት ቴሌግራም ቻናላችን ነው ማለት ነው። ስለዚህ ሌሎች ዩኒቨርሲቲ ጥሪ እንደሚያደርጉ ሰሞኑን አይሆፕ ማለት ነው እንዳታስቡ ይጠራሉ። እስከዛ ግን የእኛን ቻሌንጅ መቀላቀል ከፈለጋችሁ ለሃያ አንድ ቀን ቻሌንጅ ማለት ነው በተመጣጠኝ ዋጋ ለሁሉም ተማሪ ማለት ነው የምንሰጠው የፕራይቬት ክላስ አለ ማለት ነው። ቲቶሪያል ሳይሆን የምንሰጠው የተለያዩ የታይም ማኔጅመንት፣ የጊዜ አጠቃቀም ሾርት ኖት አወጣት፣ ሞጁሎች፣ በየቀኑ ፋይሎችን በየቀኑ ለሁሉም ዩኒት ሾርት ኖት ማለት ነው የማታገኙ ነገር የለም። ብዙ ጊዜ ተናግሬያለሁ። እናንተን አሁንም ደጋግሜ በመናከር እናንተን አላደግፍ ማለት ነው። መቀላቀል የሚፈልግ ሰው እኔን ኮንታክት ማለግ ይችላል ማለት ነው። መዝገበው ሊዘጋ ስለሆነ ይህን እድል እንዳታሳልፉ ማለት ነው። ጥቂት ተማሪዎች ስለምንፈልግ ብዛት ሳይሆን ይህን እድል እንዳያልፋችሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን